ነገር ይሄ ነጠላ ነው። ይሄ ደግሞ ጋቢ ነው። እንግዲህ ስላልመጣው ነው። ፋሲካ ፋሲካ በመጣ ደስ ይለኝ ነበረ። እግዚአብሔር አምላክ ጸጋ ልበሽ፣ ጸጋ ልበሽ። እንዲህ ጉፋ ለሚከብድ ጸጋ ልበሽ። እውነቴን ነው የሚከብድ እንደሚከብድ ከባድ ጸጋ እኔ በቃ ይህንን እግዚአብሔር አምላክ ይባርከሽ፣ ተባረኪ አንቺ ብሩክ ያርገሽ፣ ጸጋ ልበሽ፣ ልጅሽ አልብሰሽ፣ ብድርሽ እግዚአብሔር አምላክ ይክፈልሽ። ሶዶ ሲመርቅ እኔ ሶዶ ሲመርቁ በጣም ደስ ይለኛል። በዚህ ምራት ምራትውን በምድር ይውጣ በሰማይ ውርድ ብለው ደስ ይለኛል። እውነት ነው። ይሄ ምርቃት ምርቃት ነው። አንቺ ቤትሽ ደሰ እኛ እንዳስደሰሽ ቤት በልጅ ተደሰች፣ በሀብት ተደሰች፣ በልጅ ተደሰች። ቤትሽ ደስታ ይምላ፣ ቤትሽ ሁሉ ደስታ ይምላ። እኛ አስደስተሽናል። መቼም ይሄ አልብሰሽናል። ይሄ ጸጋ ልበሺ፣ በረከት ልበሺ፣ ደግሞ ልጅ ልበሺ። ዙሪያ በልጅ ነው ተከበብኩት አንቺም ዙሪያሽን በልጅ ይከበብ፣ በሀብት ይከበብ፣ በበረከት ይከበብ። በረከቱ ይስጥሽ። ምን ልስጥ፣ ምን ላብላ፣ ምን ላጠጣ አትበይ። አላሰብኩትም ይሄ ያላሰብሽው ልበልሽ፣ ጸጋ ልበሽ። ልጄ ተባረክልኝ። እኛም እንዳከበርሽው ክበሪ በልጆችሽ አግኝ። እኛም በልጆች ነው ያገኘነው። በልጆችሽ ክበሪ። አሜን። በልጆች ልጆችሽ ክበር፣ ምንም አትጭ ልጄ፣ ምንም አትጭ በምንም አትጭ። እንደሰጠሽን በሰፊ እንደሰጠሽን በሰፊ ይስጥሽ። አልፈሽ ይጂ። የብዙዎች ማረፊያ ያድርግሽ፣ የብዙዎች ማረፊያ ያድርግሽ። የተቸገረ የምትረጂ ሁኝ፣ የተቸገረ የምትረጂ ሁኝ። ተባረክ። እኔም በጣም አመሰግናለሁ። ደስተኛ ስለሆናችሁ ደስ ሰላም፣ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው ሰላምና ጤና ነው እና ሰላማችሁ የበዛ ይሁን። እኛ አለን ደህና ነው፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁኝ። አሁን ያለሁትኝ ቡታጀራ ነው፣ እንደነገርኳችሁ። እና ሰሞኑ እዚህ ትንሽ ጊዜ ማሳለፍ ይመስለኛል ከቤተሰብ ጋር ማለት ነው። እና አሁን ምን አለ መሰላችሁ ቤተሰቦቼን ሰርፕራይዝ ለማድረግ አስብ ያለሁኝ ብዙ ነገር እንዳጠብቁ። እና ውዶቼ ምንድነው መሰላችሁ የሆነች በዓልን አልመጣሁም ነበረ ፋሲካ እንደነገርኳቸው አይደለ። አሁን ታዲያ ያኔ ማዙዬ ስትናገር ሰምቻት አለሁኝ ባለመምጣትሽ በጣም ከፍቶኝ ነበረ ምናምን አለች። ምክንያቱም እዚህ ሆኖ አለመገኘት ከባድ ስለሆነ ማለት ነው። እና የፋሲካ በዓል ደግሞ ልጅ ወደ ቤተሰቡ የሚሄድበት ነው። ትንሽ ከረር ይላል እኛ ባህል ላይ ማለት ነው፣ ፋሲካ እና ለዛ ሲባል አልመጣሁም ነበር። አሁን ግን አጋጣሚዎች ተፈጥረው መጥቼ አለሁኝ። ዛሬ ደግሞ እነሱን ሰርፕራይዝ ማድረግ አለብኝ። ትንሽ ስጦታ ገዝቼ ላቸው አለሁኝ እሱ ስጦታ አሳያቸዋለሁ። በዛውም ደግሞ እንጨዋወታለን። ላይፋቸውን አንዳንድ ነገሮችን ያወሩኛል። እንደነገርኳችሁ ከእናትና ከአባት ጋር ማሳለፍ ደስ ይላል እና በዛውም ሰርፕራይዛቸው እሰጣቸዋለሁኝ። ለእናንተም ሰርፕራይዝ ነው፣ ስሰጣቸው ነው ማሳያችሁ። ያን የምናየው ይሆናል ያለውን ነገር ሬዲ ሁኑ። አብረን ጊዜ እናሳልፋለን ብዬ አነግሬያቸዋለሁ። እነሱም እሺ ብለውኛል፣ ተስማምተዋል። እና አላቅም እኔ እንጫ ደስ ይላቸዋል አይላቸውም፣ ያለውን ሁኔታ አብረን። በእርግጥ እናትና አባት ከልጅ የሚሰጥ ስጦታ ማንኛውም ትንሽ የሚሆን ትልቅም በጣም ደስተኛ ያረጋቸዋል። አላቅም እኔ እናትና አባት ደግሞ ብዙ አይነት ቤተሰብ አለ። ቤተሰብ ቤተሰብ ነው። በእርግጥ እናትም አባት እናት አባት ነው፣ ግን ከየቤተሰባቸው ይለያል። የእኛዎች ደግሞ በጣም ይለያሉ። ምክንያቱም በቃ መጣችሁ እኛ መምጣታችን እንጂ ለበዓል ወይ ለሆነ ነገር የሆነ ነገር መጣ ቀረ ምንም የማይመስላቸው ሰዎች ናቸው። በእውነት ነው የምላችሁ እኛ መምጣታችን አብሮነታቸው፣ እዛ ቦታ ላይ ልጆቻቸው መገኘታቸው ብቻ የሚያስደስታቸው ሰዎች ናቸው እና ከዚህ የተነሳ ነው። ስላለመምጣትሽ ከፍቶኝ ነበረ የነበረ ምናምን ያለችኝ ማዘር ማለት ነው። እና ለዛም ካሳ ይሆናል ብዬ አስባለሁ ትንሽ። እና እንደዛ ነው ቤተሰብ ከነሱ ጋር የምናሳልፈው ጊዜ አለ። አብረን እናያለን። እናንተም እናንተን በዛው እንጂ ያርጉ የጋሽዬንም ምክር የናፈቃችሁ በዛው በደንብ ተመከሩ። መምከር ስለሚወድ ማለት ነው። ከእሱ ጋር ካላችሁ በነገራችን ላይ ፈታ ነው። ምንም ነገር እንዲህ እንትን ማለት ምናምን የለም እና ፈታ ነው የሚያረገው። አላቅም ከልጅነታችን ጀምሮ ፈታ ሲያረገን ነው የነበረው ማለት ነው። እንዴት ብዬ ልንገራችሁ፣ ቤት ላይ ሰብሰብስን ልጆች ሆነን አስታውሳለሁ። እግዚአብሔርን ነው ምላችሁ ሰብሰብ ብለን እንትን ስንል በቃ ታሪኮችን ያመጣል፣ ያወራል። የሆነ በቃ አይጠገብም፣ እንትን የሚለው ነገርም የሚያወራው በቃ እኛ በጉጉት ነው። ይናፍቀናል፣ ያ ጊዜ ሰብሰብ ብለን የምንስቅበት ጊዜ ማለት ነው። እና ልጆች የሆነ ያ ሁሉ ደግሞ አልፎ ዛሬ ላይ ሁሉም ባለበት የተለያየ ቦታ ነው ያለ ነው። በዓል ወይ የሆነ አጋጣሚ ካልተፈጠረ በስተቀር ሰብሰብ የምንልበት ጊዜ አይኖርም እና አሁን ደግሞ ዕድሉን አግኝቻለሁ። እኔ ደግሞ ቅኑ እልዱም ቅኝ ከእናት ከአባቴ የሚያሳልፍበት ጊዜ ያለ ሰፊ ጊዜ እያገኘው ነው ሰሞኑ አብረሽም ቢሆን ሁላችሁ ሁላችሁ ልጆች ቅኑ በእርግጥ ያ ለታላቅ ይሰጣላ ጊዜ እንደዛ በሚለው ነው እና የምናሳልፈው አሁን ከነሱ ጋር አብሬ የምመጣ ይሆናል። ትንሽ ደቂቃ ጠብቆኝ አብረን እንገናኛለን ከነሱ ጋራ ማለት ነው። እና ቤተሰብ መጥተናል። መግቢያ ላይ እንደተናገርኩትኝ ዛሬ ትልቅ ሰርፕራይዝ አለ። ይሻቸው መጥቻ ያለው ማዙዬና አባቴን እና ምንድን ነው መሰላችሁ? ዛሬ ትልቅ ሰርፕራይዝ አላችሁ ለእናንተ ያዘጋጀሁትኝ ማለት ነው። ፋሲካ አልመጣሁም። እናትና አባት ጋር መጠየቅ ነበረበት። ለፋሲካ ይመጣል እናንተ ትንሽ ሆናችሁ ይኬዳል አይደል? በእርግጥ ፋሲካ ልዩ ነው። ሲጀምር ልዩ ነው በጣም ከሁሉም በዓል በቃ እናት አባት እንዲህ ማስፈሰጋ እህት ምናምን ባይዘው ሰው በቃ ቤተሰው የሚገናኝበት ነው ፋሲካ እንደማለት። እየጓጓሁኝ ከእናንተ ጋር ማሳለፍ እየፈለኩኝ አልመጣሁኝ፣ ግን ዛሬ እሱን ታሳቢ በማድረግ አንደኛ ትንሽ ናትያች ያን ያህል ብዙ አይደለም እና። እናቴ አባቴ ዛሬ ልዩ ጊዜ እንድናሳልፍ ነው በዛውም የፈለግኩት። በቀደም ዕለት ደስ የሚል ጊዜ አሳልፈናል። በቤተሰብ ፊት አብረን ደስታችሁን አጋርታችኋል ለቤተሰብ ዛሬ ደግሞ የኔን ደስታ ለእናንተ አጋራለሁ። በመጀመሪያ ግን ቤተሰብን ሰላም በሉ። እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን። ሰላማችሁ ይበልልን። እኛ ሰላም ነን። እንዴት ናችሁ ልጆቼ ከውጭ ሀገር ውስጥ እንኳን ልጆች እንዴት ናቸው ልጆቼ ሰላም ናቸው ሰላማቸው ይላል አሜን እሺ በነገሬ ላይ ተቆጥቼብሽ ነበር አሁን አልቆጣ ብዬ ነው እንጂ ፋሲካ በመቅረትሽ በጣም ነው የተቆጣው አረ ሰላም ይበላችሁ ያንቺ ብሶት ያንቺ ብሶት ደርሽበታል እኔ ደግሞ ሰላም ልበላችሁ እንዴት ነው ሰላም ናችሁ አላችሁልኝ እግዚአብሔር ይመስገን እኔ ደህና ነኝ ሰላም ናችሁ አላችሁ፣ ይሄው አለሁላችሁ። እግዚአብሔር ስሙ የተመሰገነ ይሁን። እንዴት ነው ጤናችሁ? ደህና ነው። እኔ ጤንነቴ ደህና ነው፣ በጥሩ ሁኔታ አገኛለሁ። እንነፋፈቃለን አለ፣ በአንዴ ነው የምንነፋፈቀው። እውነቴን ነው፣ ግድ ነው እናት አባት ይናፈቃል እኮ። አዎ እንግዲህ እየተነፋፈቅን ነው። እንግዲህ ያው ያያችሁን ኑሮ ነው፣ ምንም ማድረግ አይቻለም። ወዲህ ወደ ካልተራወጥን ደሞ አይቻለም። ሌላ እኔ ማለትም ዘወትር ከእናንተ ጋር ብገናኝ ደስ ይለኛል። ደስ ነው ዘወትር በቃ በየቀኑ ብገናኝ ሁሌ አልጠግባችሁ እግዚአብሔርን። በቃ እንዲህ በቃ ብገናኝ ከእናንተ ጋር ሳወራ ቡል እንግዲህ፣ የኑሮ ሁኔታ እንግዲህ እንትን ይላል። እኔ ደላል ነው እግዚአብሔር መስከኝ። ተደስቻለሁ፣ በደስታ ነው ያለሁት። ከመጀመሪያ ልጃችን ሰይፍራይስ ነው ምንድነው? አለ ያለች ነው አሁን። እስኪ ወደ ኋላ ምን ላይ ሆናል? እስኪ ደስታ ውስጤ ግን እየተደሰተ ነው። እኔ እንጃ ብቻ ያን ያህል እንኳን አይደለም ብዙም አይደለም። ግን ያው ትንሽዬ ብትሆን ሆን ብዬ ነው እኔ ያሰብኩትኝ። እንግዲህ እናንተ ላይ ደግሞ ምን ያህል ያስደስታችኋል አላውቅም። እንግዲህ እስኪ አብረን እናያለን

አንቺ ነሽ ትሻራለች ያለው እኔ ባለቤት ስለሆንኩ ነው። ውድ ባለቤት ስለሆንኩ ነው። እኔ እንደዛ እኔ ደስ ይለኛል። እኔ አሁን እንዴት መሰላችሁ? እውነቴ ነው። እኔ እግዚአብሔርን ግን ባሌን ቆንጆ ነው የምትል ሴት አለች? ግን እውነቴን ነው። እግዚአብሔር ይለም ግን ወንድ ስሰማ ወንድ ወንዶችም ስሰማ ወንድ ከኔ ጭምር ስሰማ ቆንጆ ሚስቴ ቆንጆ ናት ይበል እንጂ ወንድ። ግን ባሌ ቆንጆ እኮ ነው በሃዳ አውጥታ ሴት ለጓደኞቿ ስታወራ ጓደኞቿ አጠገብ እኮ ነው ማለት አለባት፣ የኔ ባል በጣም ቆንጆ እኮ ነው ቆንጆ

በቃ ባንክ ይባላል ባንክ ነው የሚባለው። አዎ አዎ፣ ስልሳ ሳንቲም ነው። ግን ሌላ አምስት ሳንቲም ግን፣ ባንክ ከሆነ ስልሳ ሳንቲም እንቆረጣል። ስልሳ ሳንቲም ነው። በቃ ባንክ ተቆረጠ ማለት በቃ ትልቅ ደረጃ ነው። ታውቂያለሽ፣ አዲስ አበባ ሄዶ ነበር ይባላል። አዲስ አበባ ሄዶ ነበር ባንክ ተቆርጦ ማለት እዚህ የለማ እዚህ አንዳንድ ቦታ ወደ እያመ የሚባል አካባቢ እዚህ ቡታጅራ ፓንክ የሚቆርጠው አልነበረም። ንዳይሰ የሚገርም ነው ፓንክ ፓንክ አቆራረች እኔ አላውቀውም። ከፊት እንዲህ ነው የሚመጣው፣ እንዲህ በኋላ እንደዚህ በአራት ማዕዘን በቃ ብቻ እንቆረጥ ነበረ። በቃ በሰርግ ሰዓት አሁን በጋ ብቻ ይህን የሚቆረጠው በሰርግ ሰዓት፣ በሰርግ ሰዓት በቃ ፓንክ ይቆረጣል። በቃ ወይ ለየት ለማለት ያምራል። በቃ ወይኔ ፓንክም ተቆርጠዋል ተብሎ ከዛ ከበጋው ሱሪ ጋር በጋ እዚ ሰፋ ያለ ሱሪ ያለ እሱም በጋ የሆነ እዚ ሰፋ ያለት ሱሪ ነች። ከዚህ እንዲወርድና ከታች ሰፋ ያለ ነው። በቃ እሱ ሱሪ ታጠቀ ማለት አንድ ሰው በቃ እንዴ! ሚገርም ነው በነገራችን ላይ፣ ቤተሰብ በጣም ቀልድ አዋቂ ነው። ማታ ማታ እንድችው ንፍር ነበር የሚያረገን በፊት ልጅ እያለን ማለት ነው። ሲያወራ ተረቱ የሆነ ነገሩ በቃ ምሳሌዎቹ ሁሉ በጣም የሚገርሙ ናቸው። እግዚአብሔር ነው ማለትና እኔ በቃ እንደዛ አሁንም አለ። ከፊታ አይቀርም፣ አይጠፉብኝም። ወንዴ አይ አይጠፉ መጀመሪያ ምናምን በቃ አይጠፉብኝም። በቃ የሆነ በቃ መጀመሪያ የሚታዩ ደስታዎች በቃ አይጠፉብኝም። ጥሩ ትዝታማ እንዴት ይጠፋል? አይጠፋብኝ። በተለይ ቤጋ ለእንትን ነበረ ለሙሽራ ለሙሽራ ለሙሽራ አሁን ለሙሽራ የሚደረገው ሊያገባ አይደለም ያገባበት የማግስት ቤጋው ሱሪ በሰርግ ደግሞ ነጭ በነጭ ነጭ እንዲህ እዚህ ጋር የሆነ ቪልቀርብ ያለች ነጭ ነጭ ልብስ በጋ የማግስቱ ነው። በቃ ማግስቱ የጫውላው ማግስቱ የሚገርም ባህል ነው። በእውነቱ ማለት ነው። የድሮ የነበረው ነገር በጣም ደስ ይላል። አንቺ ስትዝታስ ትንሽ አይ ደስ ይላል ገፋኩኝ። እኛማ አቦሸዴ የሚባል ነበር። ታች ድረስ ምን ለበሰው እንደዚህ እንለብስ እና ከዛ ጎረቤት ሄደን እናሳየን። ለምን ባለምላጭ ሻማ፣ ባለምላጭ ሻማ ኦ ባለምላጭ፣ ባለምላጭ ልብስ ነው። አቦሸድ ተ በኋላ ነው ባለምላጭ የመጣው። ባለምላጭ ጀመረ። አቦሸድ ነበር፣ ነጭ አቦሸድ የሚባል እንደዚህ ድረስ ይለበሳል። ከዛ ጎረቤት ሄደን ሄደን እናሳየን ነበር። እሱ ሲገዛልን፣ በቃ እሱ እሱ ባለሀብት የሆነ ሰው ነው የሚለብሰው ባለምላጭ። አረ ከቀይ ውስጥ ልብስ ከቀይ ውስጥ ተቀይሮ ባህላዊ የሚባለው ማለት ነው። አሁን ተቀይሮ ይሄ ምንድን ነው? የአጥሩ ፋትስ ማሽን ቸግን ሲከበር እኮ እሱ ነው የሚለበሰው። ባህላችን አለ ማለት እኮ ሁሌ ባይሆንም የድሮ አመጣጥ መጥቶ መጥቶ አለ፣ አልጠፋ። ይሄ ጥሩ ነው በእውነቱ፣ እኛ ጋር ደርሷል ማለት ነው። ሻማ ምናምን ለቸክ ተብሎ እንትን በቅርብ ጊዜ ነበር እሱ። ደሞ ይሄ ለቸክ ተብሎ የሚለበስ እንደዚህ ሻሽ ተደርጎ ለሙሽራ ይለበስ ነበር። እሱ ለሙሽራ ነበር በፊት። አዎ ለሙሽራ ነበር። ባለምላጩ አዎ፣ ባለምላጩ ጠፍራ ስትቀፋፍ በቃ እሱ ነበር የሚመጣ። ዞሮ የምትበላው ነገር አለ አይደል? የምትጠራ ነገር ጥሪ፣ አሁን ላይ ጥሪ የሚባለው አዎ

ሙሉ ነች። ሽንኩርት ሙሉ ነው ከነቀጠሉ እንዲዛ በቃ ደስ ሲል ነበር። በጣም በጣም እኔ እሱ ግን ደስ ይላል እኮ ካልቸር እንደዚህ መሆኑ ደስ ይላል በጣም። ወደኋላ ስትመለሽ ደስ የሚል ነገር አለ እንግዲህ። ብዙ የሚደብሩ ነው። አሁን ላይ ሲደረስ ነው ግን፣ አሁን ላይ ሲደረስ ገና አየር ባየር ነገር ነው። አየር ባየር ነው ግን፣ ከድሮ ምን ትጠያለሽ ብትሉኝ ይሄ ጥፍር መቆም ወይኔ እሱ ደሞ ሲያምር ሲያሪ ያምራል። ግን አሁን ጎጂ ባህል ነው ብዬ ነው የማስበው። እሱ ከታች ድረስ ጎጂ እሱማ ጎጂ ባህል ነው፣ ግን ያምር ነበር። ከአሁኖቹ እኛ እናምር ነበር እኮ በጣም ነው መሰለ። የለም አሁንማ አይን አውጪ ናቸው አሁን እኛ ነበር ምናምረው። ተናባችሁ ነው የምታገቡት። አሁኑ ጊዜ ግን ጥሩ ነው ግን ግን ትናበባላችሁ ትተዋወቃላችሁ፣ አንድ ዓመት ስድስት ወር እንበል በቃ በትክሉ ብቻ። አሁን ተግባብታችሁ ነው የምታገቡት። ደስ የሚል ይሄ ነገር አለው፣ ደስ የሚል ግን ያው ያኔ ወንድ ከወደደ አያት። አሁን በሶዶ ባህል ምንድን ነው ወንድ የሆነ እኔ የሰማሁት ምንድነው የሚባለው የሆነ ቤተክርስቲያን ላይ አዳብና የሚባል ነገር አለ አደል? እሱ ላይ አያት ወንድ ልጅ። ከዛ በኋላ ያጫታላ። ከዛ እሷ በጥንቀቱሽ ጥንቀት ነው እንዴ? በጥንቀት በጥንቀት እና በቃ እሱ ከወደዳት ቤተሰብ ጋር ይለመናል ምናምን አደል እና በሎሚ ወረወር እና በቃ ሎሚው እሷ ፈቃደኛ ሆና ሎሚ የተቀበለች ነገር ከሆነ ሎሚው ካነሳችው፣ ግን ሎሚው እንዲ ወርውሮ ወቅቷት ዝም ያለችው ነገር ለቃው ሄደች ነገር ከሆነ አትሆነኝም፣ በቃ አትሆነኝም። በጣም የሚገርም ባህል ነው። በጣም ደስ ይላል። አሪፍ ነው። ወደኋላ ተመለስም ተመለስን ትንሽ። አሁን ወደ ፍራንክ ብቻ እንዳታደርገን ሰርፕራይዝ። ፍራንክ የለም እሱ በዚህ ነገርማ ያ ቦታማ እኔ አይመቸኝም። ሚሪ እንዳጠጡ ሰርፕራይዙ ሚሪንዳ ነው። ምንድነው መሰላችሁ፣ ያው እዚሁ ነው እንትን ያልኩትን እና ትንሽዬ ነገር ናት። እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄን ነገር ይሄ ነጠላ ነው። ይሄ ደግሞ ጋቢ ነው። እንግዲህ ስላልመጣው ነው። ፋሲካ ፋሲካ ብመጣ ደስ ይለኝ ነበር። እግዚአብሔር አምላክ

ከዛ በላይ ይገባቸዋል። እናትና አባት ከዛ በላይ ይገባዋል። ይሄ ምንም ነው። አንቺ አሁን ትንሽ ሰርተሽ ይሄ እንትን ማምጣትሽ በጣም ትገርም ያለሽ።

ደግሞ ስጦታ የተሰጠኝ ነገር ተንከባክቤ ነው የሚዞው። እግዚአብሔር ምንም የሆነ ነገር እንዲያርፍበት አልፈልግም። ባይዘ እውነቴን ነው። በቃ ስጦታ ትልቅ ነው ስለሚባል ነው። በቃ አሁን ስጦታ አሁን በጣም በጥንቃቄ በእንክብካቢ ነው። እዛ ለምን ብስብስ ብሎ እንትን ይበል እንጂ በጥንቃቄ ይዘዋለሁ። በቃ ለምን ስጦታ ነው። በቃ ያ ስጦታ ሳይ ሁሌ የዛን ሰው አያለ፣ ታውቂያለሽ፣ የዛን ሰው አያለ ያ ስጦታ ሳይ የዛን ሰው በቃ ይመጣልኛል። ሁልጊዜ እንዳንቦ ያደርገኛል ማለት ነው። እውነት ነው። ስጦታ መቼም እግዚአብሔር አምላክ ይባርክሽ፣ ተባረኪ፣ አንቺ ብሩክ ያርግሽ፣ ፀጋ ልበሽ፣ ልጅሽ ያልብስሽ፣ ብድርሽ እግዚአብሔር አምላክ ይፈልሽ። ሶዶ ሲመርቅ እኔ ሶዶ ሲመርቁ በጣም ደስ ይለኛል። በዚህ ምራአት፣ ምራአት ይሁን በምድር ይውጣ በሰማይ ይውረድ ብለው ደስ ይለኛል። እውነት ነው። ይህ ምርቃት ምርቃት ይሁን አንቺ ቤትሽ ይደሰ እኛ እንዳስደሰሽ ቤት በልጅ ተደሰች፣ በሀብት ተደሰች፣ በልጅ ተደሰች። ቤትሽ ደስታ ይምላል። ቤትሽ ሁሉ ደስታ ይምላል። እኛ አስደስተሽናል። መቼም ይሄ አልብሰሽናል። ይሄ ፀጋ ልበሽ በረከት ልበሽ ደግሞ ልጅ ልበሽ ልጅ የለበሰ እኔ እኮ አሁን ልጅ ነው የለበስኩት ማለት ትቻልሽ በቃ

ወደ ልጅነት ይለወጣል። አሁን እኛ ወደ ልጅነት ነው። ለምን በቃ ልጅ ነው ልና ምን በቃ ይበቃ። አሁን ጨርሳችሁ? በቃ ጨርሰናል። ባ አውቀን ነው ይበቃናል። ምን እና እንዴ፣ እንዴት ነሽ? አሁን ልጅ ነው ለበስኩ። በቃ ጸጋዬ ናችሁ እናንተ። በረከት የናችሁ እንደኔ በረከት ልበሽኝ እንደኔ በልጅ ልጅ ይክበብሽ። አሜን ልጅ ይክበብሽ። እኔ ልጅ ነው ከበበኝ። የተባረኩትን በልጅ ነው እያ ማወራው ነገር አለ። ምን ላበላው ነው የምወልደው? አሁን ምን ላበላው ነው አራት የምወልደው? ምን ላበላው አምስት ስድስት እኛ እኛ በየዓመቱ ነበረ እግዚአብሔር የተመሰገነው በየዓመቱ በየዓ እኔ ባይዘው እግዚአብሔር የተመሰገነውን ልጆቼ ማበላው። አንድ ልጅ ሲወለድ ማለት ነው የራሱ የሆነ ነገር ይዞ ነው የሚወለደው። የራሱ በረከት ይዞ ይወለዳል። አሁን በሁለት ያቆማሉ በሶስት ያቆም። ለምን ለምን ይወለድ? በቃ እግዚአብሔር አሳድገዋል። የሱ የራሱ የሆነ በረከት ይዞ ይወጣል። ልጅ ውለዱ፣ ግድ የለም። እውነቴን ለኛ ትምህርት ነው። ውለዱ፣ ልጅ ይወለድ። ልጅ አሁን ጊዜው ጠባብ ነው አሁን ምን ይበላል ምን ይጠጣል? እግዚአብሔር ይመግበዋል። በቃ የራሱ የሆነ ምግብ ይዞ ይወለዳል ልጁ። ግዴላቸው፣ ውለዱ ውለዱ። እኔ አሁን ልጅ ሞልቶኛል እግዚአብሔር ይመስገን፣ ዙሪያ በልጅ ነው ተከበብኩት። አንቺም ዙሪያሽን በልጅ ይከበብ፣ በሀብት ይከበብ፣ በበረከት ይከበብ፣ በረከቱ ይስጥሽ። ምን ልስጥ፣ ምን ላብላ፣ ምን ላጠጥ አትበይ። እውነቴን ነው። ምን ባለፈው በሆነ ቪዲዮ ያወራሁት ነገር አለ። ሰው ማለት ነው ካለው ይሰጣል ይሰጣርክት ለምን ምን ይመስጣስ እንትቼው ሜድ ነው እቼው ሜድ ነገር ነው በሰጣስ አሁን እኔ እዛብየረን እውነቴን ነው። እግዚአብሔርን እንደሚያውቁ አሉኝ። ጋቢዎች አሁን ስጦታ አሉ ጋቢዎች አሁን ያሉ ወደ ሰባት ጋቢ ነው። እንዲህ ለምን ስድስት ጋቢ ነበሩ፣ ስድስት ጋቢ ነበሩኝ። አሁን ከዚህ ጋር ሶስት ነው ያለው። ሌላስ በቃ ስጦታ ነው ይሰጠኛል በቃ ቁምሳጥን ሙሉ ልብስ ዝም ብሎ አንዱ ራቆቱ ክስ እንትን ብሎ ምንድን ነው አልወድምን። እንደዚያ የነበረ ቁምሳጥን ሙሉ ልብስ ሆኖ አንዱ ራቆቱ ሲሄድ ለምን ለምን? ኧረ ጨነቀኛል። እኔ እስከማወጣው ድረስ ደግሞ ይመጣል፣ ይመጣልኛል። ይሄ አሁን አላሰብኩትም፣ እግዚአብሔርን አላሰብኩትም። ይሄ ያላሰብሽው ልበሽኝ፣ ጸጋ ልበሽኝ፣ በቃ ልጄ ተባረክልኝ። አሜን። እኛ እንዳከበርሽው ክበሪ፣ በልጆችሽ አግኚ። እኛም በልጆች ነው ያገኘነው። በልጆችሽ ክበሪ፣ በልጆችሽ ክበሪ። ምንም አትጪ ልጄ፣ ምንም አትጪ፣ በምንም አትጪ። እንደሰጠሽን በሰፊ፣ እንደሰጠሽን በሰፊ ይስጥሽ። አልፈሽ ሂጂ። የብዙዎች ማረፊያ ያድርግሽ የብዙዎች ሰዎች ማረፊያ ያድርግ። የተቸገረ የምትረጂ ሁኝ፣ የተቸገረ የምትረጂ ሁኝ። ተባረክ ልጅ ቀይነ ሆኔ እኔም በጣም አመሰግናለሁ። ደስተኛ ስለሆናችሁ ደስ ብሎኛል። እኔ እንደዚህም አልጠበቅኩም፣ ግን በጣም ስላስደስትኳቸው በጣም ደስ ብሎኛል። ደግሞ ወደ ቪዲዮ መጣሽው በቅርብ ነው። ከባህር ማዶ ከመጣሽ በኋላ ወደ ቪዲዮ መጣሽው። እውነት ነው። አንቺን ደግሞ ተቀብለውኛል፣ ተቀብለውልኝ። እግዚአብሔር አምላክ ይባርካቸው፣ ይባረኩልኝ፣ ይባረኩልኝ፣ የበረከት ይሁኑልኝ። አንቺ ደግሞ በደንብ ተቀበሉልኝ። ይሄው እዚህ ደረጃ ያደረሱልኝ፣ ይሄ በእነሱ ነው። ይሄ የተገኘው በእነሱ ነው። እኔ እነሱ ነው የሚባርከው፣ ማንም ማን በልጆቼ እነሱ ነው የሚባርከው። በቃ እነሱ ነው። ከነሱ ደግሞ ይበልጥ እግዚአብሔር ነው የሚባርከው። ትብሩ ጠቅሎ ሲውሰድ በቃ ክብሩ ጠቅልሎ በቃ ክብሩ ጠቅልሎ በቃ እሱ ይውሰድ። በቃ እኔ ማመሰግነው እግዚአብሔር ነው። ቅድሚያ ማመሰግነው እግዚአብሔር ነው። እድሜም ደሞ የኔ እድሜ ደሞ እግዚአብሔር አምላክ እኔም አይመርቀኝ የብረት ምሰሶ ያድርገኝ እና ሙኝ ነኝ። እኔም ደሞ ልኑርላችሁ ለናንተ ከናንተ ጋር ነው እና በጣም ደስ ብሎኛል ዛሬ እና ይሄን ይመስል ነበረ ቤተሰብ ባይ